ይሄ እንግዲህ የምታዩት ወደዚህ እንደጸዳዳ ሆኖ ነው ማለት ነው። እስከ ጅስ መዋናት እንደዚህ ጸጉሯ እንዲለቅ እንደዚህ አድርጋ ከጸዳዳ ሆኖ በኋላ አጣጥባታለሁ ምርጥ አድርጌ። እዚህ ገና አጥበን ስናበቃ እንገናኝ ማለት ነው። እንደዚህ እያደረግን ስናጸዳው ነው ፀጉሩ የሚለቀው እና ቆሻሻው አሳምሮ የሚጠራው ማለት ነው። ወንዶች ለጥ ብሎ ጸጉር መሰል መሄድ አለበት ቆሻሻው ከዛም በኋላ እንግዲህ አሁን አጣጥቤ ጨርሻለሁ። አሁን አጣጥቤ ጨርሻለሁ። አሁን አሁን ወደ ውሃ አደርግበታለሁ ማለት ነው። ወደ ላይ መሙላት አለበት ውሃው ማለት ነው። እንደዚህ ከላይ እስከሚታይ ድረስ ውሃውን አደርጋለሁ። ከዛ ቅመሞቹ እንደሚታዩት ናቸው። ሁለት ሌሙን ብዛርካሪ ከሞን ፍልፍል መብሻ ይሄ የተደመደመ ፍልፍል የሚመስለው ማለት ነው። ቁንዶ በርበሬ ፍልፍለስ ወድ ማለት ነው። መደ እንዲሁም የበርያኒ ቅመሞች ሀብሀቦቹ ማለት ነው። ወረቃሪ ታደርጉበታላችሁ ማለት ነው። በደንብ ለአንድ ሰዓት ያክል ይበስላል። ድሮ ማለት ነው። ከዛም በኋላ ደግሞ እነዚህን ሽንኩርቶች ታደርጉበታላችሁ ማለት ነው። አራት ፍሬ ነጭ ሽንኩርት፣ ሁለት ፍሬ ደግሞ ቀይ ሽንኩርት ለሁለት ብቻ በመቁረጥ ትጨምሩታላችሁ ማለት ነው። ሽታው በጣም የሚጥም ነው የሚሆነው። ትጨምሩታላችሁ ዝም ብላችሁ ያው አብሮ ለመፍላት ነው እንጂ ወደ ምግብነቱ ምንም የሚገባ ነገር የለም። መጨረሻ ላይ ይጣላል ማለት ነው። ኦኬ፣ እንደዚህ ሁኖ አንድ ሰዓት ከበሰለ በኋላ እንገናኝ። እንደምታዩት እየበሰለ እየፈላ ነው። አንድ ሰዓት ሆኖታል። አሁን ይሄ ላወጣው ነው እንግዲህ ማለት ነው። ይሄ ወጣ ፎቶ ይመስላል። ከዛ ደግሞ ቀለም እንቀባለን ማለት ነው። ያዘጋጇቸውን ቅመሞች ለዶሮ መቀበያ የተጠቀምኳቸው ቅመሞች እነዚህ ናቸው። ብዛርካሪ ነው ይሄ ከዛ ደግሞ የበሪያኒ ቀለም ዘይት ዘይቱን ለወተት ደውሎ ብኝ ስላቋረጥኩት ነው እንጂ ተላረግ ነበር እንትን ያለኩት ማለት ነው። ዘይዘይቱን መልህ ትንሽ ከዛ ደግሞ ብዛር ካሪ ታደርጉና ታደርጉና እንትኑ ቀይ ደግሞ የማያቃጥለው በርበሬ ማለት ነው። ፍልፍል ባርድ የሚባለው ድቁሱ የማያቃጥለው ታደርጋላችሁ፣ እዛ ትቀባላችሁ። በታችን በላይም መቀባት አለባችሁ። አበቃ በዚህ ሁኔታ ቀብቼ ይጨርሻለሁኝ ማለት ነው። ወዶቼ ታዛ ወጋ ወጋ ታርፍታላችሁ። ለምንድ ነው ጣዕምናው አሳምሮ ይገባዋል ማለት ነው። ዶሮ በደንብ ጣዕምናው እንዲገባ ወደ ውስጥ ቆዳ እንዳይሆን እስቶ በመጀመሪያ ምስከቀል በሳበሳ አድርጌዋለሁኝ። አሳምሮ ውስጡ እንዲገባ ከመሆኑ አሁንም እንደዚህ አይነት ሁኔታ አድርግና እንደዚህ ቀባልቼ ወደ ፍርኑ ውስጥ ፍርኑ ይሸቀል ያለሁን ከታች ብቻ ነው የሸቀጥኩት። ከታች ሲበቃው ደግሞ ቀላ ሲል ከላይ ይሸቀላለሁ ሲል ማለት ነው። ከዛም በኋላ ምን ታደርጋላችሁ? ትገጥሞታላችሁ ከላይ ማለት ነው። በቀን እንዳይል ልደሮ ከታች እስከሚጨርስ ድረስ አለምንም ትከርምታላችሁ፣ አላችሁ። ይሄ ሩዝ ውሃ ላደረግኩበትም ደረቅ ሩዝ ነው የምታዩት ሩዝ ማለት ነው። ምክንያቱም የመንድ ሩዝ ውሃ መነከር የለበትም ቢያንስ ውሃው ፈልቶ የሩዝ ውሃ ማለት ነው። የአመረቁን አቁላልተን ታደረግን በኋላ ነው ለአምስት ደቂቃ በቃ ልንሰራው። አምስት ደቂቃ ሲቀር ብቻ ነው እንዴት ነው ታጥቦ ውሃ ውስጥ የሚቀመጠው። እንደምታዩት ሩዜና ጠመፈፊዋለሁ ማለት ነው። ይሄ የሩዙ የዶሮ መረቅ ያያችሁት ይሄ ነው ማለት ነው። ይሄ የሚደፋ ነው። ይሄ ደግሞ መረቁ ነው። ለሩዙ ውሃ አጨምረዋለሁ ማለት ነው። እንደምታዩት መረቁ ብቻ ነው። አሳምሮ ያልጠፈፊው ድቅደቂ ሁሉ ነገሩ ከራስ ይሄ የምታዩት የሚደፋ ነው ማለት ነው። ምንም የሌለ የተጠለለ የዶሮ መረቅ ነው ማለት ነው። መረቁ ተጠቀመዋለ። ከዛ ሽንኩርት ሁለት ሀባ ተቆርጣላችሁ፣ ሁለት ፍሬ ቀይ ሽንኩርት ከዛ ታቁላልታላችሁ ማለት ነው። ዶሯችን በዚህ ሁኔታ እየበሰለ ይገኛል። በቃ እንድትጠይቁ ከሆነ ይበቃዋል ማለት ነው። አሁን በቃ ላጥሷ ነው ማለት ነው። ይበቃዋል እንድትበሰል በቂ ነው። ውዶቼ ሰብስክራይብ አድርጉ፣ ምንም አያስከፍላችሁም እናንተ እንደኔ ያበረታታኛል። እንደምታዩ እንደዚህ ቀይ እስከሚሆን ድረስ ሽንኩርት እንደሳልፈናል ማለት ነው። በባዶ ብረት እንደዚህ ቀይ የሆነ ይቁላላል። ከዛ በኋላ ቅመማ አንዳንድ ቅመሞችን ካሞና አደርጋለሁን ፍልፍል ያስዋር ትንሽ አደርጋለሁን ሚስማር ያው ጨምረ ሊሆን ያው በፊት ነው ነው። እነዚህን ጭፍንት አድርጉና ይቁላላል። ከዛም በኋላ ትንሽ መሽተት ዲህና ጥሩ ጥሩ ትሸት ውሃውን ያን መረቅ ያስቀመጥኩትን መረቅ ጨመርኩኝ ማለት ነው ከዛ በደንብ ሲፈላ ሩዛችንን እንጨምራለን ማለት ነው ውዶች። ጨው ትቀምሱ እና የበፊቱ መረቅ ታልበቃው ትጨምራላችሁ። ይሄ እንደምታዩት ሩዛችን እየበሰለ ነው ማለት ነው። እኔ አንጠፈጥፈው አድርገ ነገራችሁ ላይ አንጠፈጥፈዋለሁ። እናንተ እዛው ከሆነ ማስጨረስ ተፈልጋችሁ ትችላላችሁ። እኔ ሰዎቹ የሚወዱት ድንጭ ላይ የተንጠፈጠፈ ሩዝ ነው አንጣፍ ጠፊዋለሁ። ይኸው ብስል ሲል ነው የሚወዱት። ትንሽ ገባ አድርገዋለሁ። እናንተ ደግሞ ዘርዘር ማድረግ ትችላላችሁ። ከዛ ሀራራ ላይ ያደረኩኝ ከዛ ዶሮውን ተጎንና ተጎን ግልጥለትና አደርጋለሁ ማለት ነው። ዶሮዎቹን ሩዝኑም አደረኩኝ። ከዛ ፋሀም አድርጌ ዘይት አደረኩኝ። በስኔዳ አድርጌ ማለት ነው። ከዛ ለምን የሆ መካድንና አስቀምጠዋለሁ ማለት ነው። አሳምሩ እሳት ውስጥ የሚበርድ ጭስ ውስጥ ከሚያልቅ ድረስ አስቀመጥኩት። ከዛ ስገልጠው ያው ጭሱን ጨርሷል። በጣም ሽቱ የማጣም የማጣም ምግብ ይላል ማለት ነው። ለሽታ ነው የሚያገለግለው። ተወደዳችሁ የቀይ ሽንኩርት ጅስሙን የደረቀ ማለት ነው ብትጨምሩበት ዘይቱ ጋራ በጣም ሽታው የተጋነነ ምርጥ ምግብ ይሆናል። እኔ ሽንኩርት አይወዱም ዘይት ብቻ ነው ያደረኩት። በጣም ጥሩ ጣዕም ነው ያለው። አሁን ደግሞ ወደ ሶስ አሰራርነህግ ማለት ነው። ሩዝ ማባያውን ሶስ እንስራ ይሄ ደግሞ በጣም ተወዳጅ የሆነ ሶስ ነው ማለት ነው። በጣም አረቦች ይወዱታል። ሸጣ ማለት ነው። የሩዝ ማባያ እና እንደምታዩት ሁለት ነጭ ሽንኩርቶች ሁለት እንትኖች ነው ማለት ነው ያደረኩት። ይለያቸዋል ብዬ አስባለሁ። ከዛ በእንደዚህ ሁኔታ ሁለት ሁለት እና ሁለት ቃሪያ፣ ጨው አንድ ላይ ሙኑ ከምቄ ነው ማለት ነው። ቆራርጬ ቲማቲሙን እንፈጫው ማለት ነው። በጣም አሪፍ ነው፣ ለምግብ ያባላል። ምርጥ ሻጣን ጨርስን። እንግዲህ ፈጭቼ ጨርሻ ያለሁን ወደ ቃ ነው ማድረግ የቀረኝ ማለት ነው። ቀናው ሰብስክራይብ እያደረጋችሁ አበሬታት ይኔራለሁን ምርቶች